ያው ዛሬ ለልክ የምፈልገው ሁሉም ነገር ያው እናንተ እንድታወት የምፈልገው ነገር በቃ እኔ አንተ መካስ እፈልጋለሁ። እዚህ ብለህ ለእኔ መጥተህ ብዙ ነገር አቃሉ ብዙ ነገር ካስራ ብዙ ነገር አጥፍተህ ነው እዚህ የመጣ ነው ለእኔ ና ያ ደግሞ ሳይሳካ ስለቀርበህ አሁን ላይ ያው እንደምታውቁት እኔ በዚህ ሁኔታ መሄድ አልችልም። ያው ቀናቶችን የቀሩ ለማውለድ እኔም ብለህ መጥተህ ፈልገህ፣ ግን በመጨረሻ ሳታገኘኝ መመለስህ

ደግሞ ደሞ ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለው ተታለው ደሞ ደሞ አገኘ ይመስል የደረቀ መሬት አፈር ጭራን። ሃይ ሰላም ሰላም። ልጆች ቤተሰቦች፣ እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ በድጋሚ መጥቻለሁ በዚህ ቻናል አንዳንድ ነገር ለማለት ነው ዛሬ የመጣሁትኝ። እና ከዛ በፊት ግን ባለፈው የለቀኩት ቪዲዮ ላይ ኮሜንቶች እያነበብኩ ነበር፣ አንዳንድ ኮሜንቶች እያየሁ ነበር። እና ከነዚም ውስጥ ጥሩ ለእኔ ጥሩ መልካም ነገር ለጻፋችሁ በጣም አመሰግናለሁ። በሰላም ተገላጋይ፣ በሰላም ልጅ እያላችሁ የጻፋችሁልኝ ሰዎች በጣም ነው የማመሰግነው። እና ሌላም ደግሞ የምትሳደቡ አላችሁ፣ በዚህ ሁኔታ ላይ ሆኖ የምትሰሩ ሰዎችም አላችሁ። እና ያው ካስቀየምኳችሁ ይቅርታ እኔ ያን ያክል እሱን ለመጉዳት በሱ ነው የተናገሩኝ፣ በጆና ያን ያክል እሱን መጉዳት ፈልጌ ወይ ምናምን አይደለም። በጣም የምወደው ከምንም በላይ አከብረዋለሁ፣ እወደዋለሁ፣ አፈቅረዋለሁ። ግን ለጊዜው ከእሱ ጋር እየተጋጨንባቸው ነገሮች ነበሩ ሁኔ እነሱን የምናውቃቸው ሚዲያ ላይ ለማውጣትም እንትን አላልኩም ና ያው ብዙ የተንደድኩባቸው ነገሮች ስሜታዊ ያደረግኩኝ ነገሮች ነበሩ እና በዛ ምክንያት ያው እንትን እንለው በዛ ምክንያት ላውረው ዝግጁ አልነበርኩም በቃ ተናድጄ ነበር ለጊዜው ዝግጁ አልነበርኩም እሱን ለማውራት እዚህ ድረስ መጥቶ ለእኔ ብሎ አውቃለሁ ብትነገሩኝም ያው ይገባኛል እኔ ብትነገሩኝ ይገባኛል በዚህ አጋጣሚ ለእኔ ብሎ መጥቶ ብዙ መስዋዕት ከፍሏል አውቃለሁ እኔ ላገኘው ዝግጁ አልነበርኩም፣ ግን ከዛ በኋላ ግን እየፈለኩት ነበር። ላገኘው ፈልጌ ነበር የጠፋሁበትን ነገር ላውረው ዝግጁ ስላልሆንኩባቸው ነገሮች ላስረዳው ነበር። መጨረሻ ላይ ግን ያው አልሆነም። ታውቃላችሁ፣ ባለፈው ቪዲዮ ላይ ስፈልገው እንደነበር ታውቃላችሁ። ግን እኔ ቪዲዮ ላይ የመጣሁት እንደዚህ ሚዲያ ላይ የመጣሁትኝ መጨረሻ አካባቢ ነው እንጂ ከዛ በፊትም ላገኘው ፈልጌ ነበር። የለቀቀውን ቪዲዮ ካየሁ በኋላ ጓደኛዬን ከላኳት በፊት ከዛ በኋላ ለወፈልጌ ነበር ግን ያው እንደነገርኳችሁ ላገኘው አልቻልኩም። ለዛ ነው መጨረሻ ላይ በራሴ መንገድ ላገኘው ሳልቻልኩ ነው በሱ ቻናል ቪዲዮ ለመልቀቅ የዛኔ ወስኜ መጥቻዬ ነበር እና ያው በዛ አጋጣሚ አልተሳካም፣ ልንገናኝ አልቻልንም። እና ሰሞኑን የለቀቀው ቪዲዮ፣ አንድ ቪዲዮ አይቻለሁኝ። ኢትዮጵያ እንደተመለሰ ለቋል። ያው እኔ መለስ ልብዬ አልጠበቅኩም ነበር። ለምን ብዙ መስዋዕት ከፍሎ ነው እዚህ የመጣው፣ እኔ ለማግኘት፣ እኔ ለማውራት ነው የመጣው። እና ቢያንስ ያው ይጠብቃል ብዬ ነበር፣ እስከማሮ ይጠብቃል ብዬ ነበር ያሰብኩት፣ ግን ያው አልሆነም። ተመልሷል ወይም እና በጣም አሁን ላይ እኔ በጣም እንትን ብያለሁ። ተሰምቶኛል፣ የዛኔ ተሰምቶኛል። ለምን እኔን ብሎ ነው እዚህ መጥቶ ነበር ላገኘው ፍላጎትም ያልነበረኝ ነበር፣ የመጀመሪያ ላይ ሲጀምር መጀመሪያ በመጣበት ሰዓት አላመንኩም የነበር፣ ግን ላገኝሽ ምናምን ብሎ እዚህ ገብቶ ከደወለልኝ በኋላ ነው እርግጠኛ የሆንኩት። እና በዛ ሰዓትም ትንሽ ተናድጄ ነበር። የበለጠ የሚያስደስተኝ እኔ እንድቀበለው ደስ ይለኝ ነበር። በቃ ሄጄ ተነጋግረን መጥቶ የበለጠ ደስተኛ አድርገኝ ነበር። እና ያ አልሆነም እና ችግር የለውም ያ አልፋ ላሁን እና ያው ጆጌ እንደምታይ እንደምታየ፣ እዋቃለሁ ቪዲዮ በአንተ ስለመለቀው ያው አንተን በጣም ስለሁሉ ነገር ይቀርታ፣ ስለአስቀየምኩህ ነገር እኔም ብለህ መጥታ እዚህ ሳታገኘኝ በመሄድህ በጣም በጣም አዝኛለሁኝ። ያው ስላልሰማህ ይሆናል እንጂ እኔ በጣም ፈልጌህ ነበር፣ በጣም ፈልጌህ ነበር ለማግኘት ግን አልሆነም። ተመልሰሃል በቃ ይቀርታ፣ ስለ ሁሉም ነገር ይቀርታ ለእኔ ብለህ ስላሳለፍካቸው ነገሮች እዚህ ልታገኝ መጥተህ ሳታገኝ እንደምመለስህ በጣም አዝናለሁ። በጣም ይቀባል እና ያው ዛሬ ልልህ የምፈልገው ሁሉም ነገር ያው እናንተ እንድታውቁት የምፈልገው ነገር በቃ እኔ አንተ መካስ እፈልጋለሁ። እዚህ ብለህ ለእኔ መጥተህ፣ ብዙ ነገር አውቃለሁ፣ ብዙ ነገር ከስራ፣ ብዙ ነገር አጥፍተህ ነው እዚህ የመጣኸው ለእኔ ና። ያ ደግሞ ሳይሳካ ስለቀረ አሁን ላይ ያው እንደምታውቁት እኔ በዚህ ሁኔታ መሄድ አልችልም። ያው ተቀናቶችን የቀሩ ለማውለድ አሁን ላይ ፈቀድም መሄድ አልችልም፣ እንጂ ብችል ደስ ይለኝ ነበር። እኔ ኢትዮጵያ ብመጣ ደስ ይለኝ ነበር፣ ግን ኢትዮጵያ አልመጣም በዚህ ባለሁበት ሰዓት። ስለዚህ እሱ እንዲመጣ ጆኔ እየነገርኩ ነው። ለአንተ እነሱን እንዲያወሩ እንድትመጣ ፈልጋለሁ። ታውቃለህ፣ አንድ የሚያደርገን ነገር አለ። አሁን ላይ እዚህ እንድትመጣ ፈልጋለሁ። ሁሉ ነገር ይችልሃለሁ፣ ስለወጣኋቸው ነገሮች፣ ስለሁሉ ነገር ሁሉም ስለከፈልካቸው መስዋዕቶች ሁሉ ምናምን እኔ እሸፍናለሁ። ስለሁሉ ሁሉ ነገር እሸፍናለሁ። እና እንድትመጣ ለማለት ነው የመጣሁት ስለ ሁሉም ነገር ይቅርታ፣ ስለ ጎዳው በእኔ ስላዘንክባቸው ነገሮች እኔም ብለህ መጥተህ ፈልገህ ግን በመጨረሻ ሳታገኝ መመለስህ እመለሳለሁ ብዬ አላሰብኩም የነበር ያ እና በጣም ይቅርታ እና በቃ እንድትመጣ እፈልጋለሁ። አሁን ላይ አብረን እንድንሆን እዚህ በቃ ሁሉ ነገር እኔ ይችላለሁ ሸፍናለሁ፣ ሁሉ ነገር እዚህ መጥተን እንድናወራ ከቻልክ፣ ደግሞ በስልክም ቢሆን ከመምጣት በፊት በስልክም ቢሆን። እንደዚህ ቪዲዮ ላይ እየወጣሁ የማውራው አንተን በስልክ ላገኘ ስላልቻልኩ ነው። ተቃለኔ ቪዲዮ ብዙም አይደለሁም እንደዚህ ሚዲያ ላይ ምናምን፣ ነገር ግን ግዴታ ስለሆነብኝ ያው የአንተ ጉዳይ ስለሆነብኝ ግዴታ ስለሆነብኝ ነው እንደዚህ ወጥቼ የማውራው እንጂ በስልክ ፈቃደኛ ሆነ እታወራኝ ብትደውልልኝ ያው ስልኬን ታውቃለህ። እኔ ግን አንተን ላገኝህ አልችልም። ስልክ ዝርታሃል ወይ ስልክ ቀይረሃል? እዛ ኢትዮጵያ ና ምንም ላገኝህ ብኖን አጋጣሚ ላገኝህ ስለማልችል ታውቃለህ፣ የጓደኞች ስልክ የለኝም፣ ማንንም ማግኘት አልችልም። እና በቃ እንድትደውልልኝ፣ እንድናወራ። እኔም በዚህ የመጣሁ እንደዚህ ቤተሰቦች ና ከማስቸግር ሚዲያ ላይ የሚወጣው እንደዚህ ከማወራ ቢያንስ በስልክ ከቻልክ በስልክ በቃ ስለ ሁሉም ነገር ይቅርታ ብያለሁ። ስለአደረግኩት፣ ስለተናደድክቤ ነገሮች ይቅርታ ና ሁሉም ነገር ወደ ኋላ አስቀርተህ በስልክ ብናወራ ደስ ይለኛል። ብንነጋገር ብንግባባ ደስ ይለኛል። እና በቃ ከዚህ በላይ ምን ልበልህ ታውቃለህ። ለአንተ ያለኝን ነገር ታውቃለህ። እኔ ጉዳትህን አልፈልግም፣ መጥፎ ነገርህን አልፈልግም። በጣም ነው የምወድህ፣ በጣም የማፈቅር ነው። በቃ ታውቃለህ፣ እኔ ስናደድ ተሎ በቃ እንደዚህ ተናደድ ስለሆንኩ እንኳን አንዳንዴ እንደዚህ ለውሳኔ እንትን እያልኩ ነው እንጂ በአንተ እኔ የሚጨክል ልብ ወይ የሚወስን ልብ የለኝም። ታውቃለህ፣ ልቤን፣ ውስጤን ታውቃለህ። ሌሎች እንደዚህ የሚናገሩት ችግር የለም፣ ስለማያውቁኝ ነው። እረጋለሁ። ውጫዊ ነገሬ ነው እንጂ ውስጤን ምናምን አያውቁም። እና አንተ ግን ታውቃኛለህ በደንብ ብዙ ነገር ታውቃለህ እና በዚህ አጋጣሚ ማዘርን በጣም እየተጨነቀች ነው፣ በና ባንተ ጉዳይ ከእኔም አልፎ እሷም ስልክ ሞክራለሃለች፣ ግን ያው ልናገኝህ አልቻልንም። ስለዚህ በዚህ ጉዳይ እሷም ተጨናንቃለች፣ እንድንገናኝ ትፈልጋለች። አውሩ እሷ እንዲሁም ሚዲያ ላይ እንደዚህ ከምትወጪ ለምንድነው በስልክ ደውሎልሽ ምናምን ወይ ጓደኞቹ ጋር ደውለሽ፣ ለምን ልታገኘት ሞክር ትለኛለች ግን እኔ ጓደኞች ስልክ የማንም እንደሌለ ታውቃለህ። በምንም ከዚህ ከዩቲውብ እንደዚህ ከአንተ ጋር የመጣሁ ከመልቀቅ ውጭ አንተን በምንም መንገድ ያገኘ አልችልም እና ለዛ ነው እንደዚህ ሆኜም አሁን ላይ እንደዚህ የማወጣው ሚዲያ ላይ እና ብናወራ ደስ ይለኛል። እንደምትረዳ አስባለሁ። ያው አንተን አሁን ላይ አውቃለሁ እንደዚህ ስለተናደድክብኝ ምናምን ነው እንጂ እንደም ፍርደኛ ቃለን ላይ የምስም የምትጭ የሚጨክና አይነት ልብ የለህም። እና እኔም እንደዛው በቃ ይህን ሄሎ ለማለት የመጣሁት በጣም የማፈቅርህ በጣም የምወድህ። አሁንም ግን በጣም እውነት በጣም ይሰማኛል። እዚህ ሳታገኘኝ ሳንገናኝ በመመለስህ በጣም በጣም በጣም አዘኛለሁ። በዚህ ጉዳይ መመለስ ብችል ደስ ይለኝ ነበር ወደ ኋላ በመለስ ብችል ደስ ላይ ነበር። ግን ይህን ጥፋት በጣም ጥፋተኛ ነኝ ብዬ የማስበው በቃ ይሄን ያክል ጊዜ አንተን ማስጠበቅ አልነበረብኝም። በቃ ወዲያው እንደመጣህ እሺ ብዬ ችግር የለውም ብዬ ማውራት ነበረብኝ አንተን። ግን ታውቃለህ እኔ ስሜታዊ ስናደድ ምናምን ታውቃለህ እና ምን ማድረግ አልቻልኩም። ከዛ በኋላ ነው በቃ ሁሉ ነገር እንትን አለልኝ እና በቃ እኔም በዛ ላይ ተማለብ ይሄ አላሰብኩም፣ የነበረ እኔ እንደዚህ እንደዚህ መስዋዕት ከፍለህ ብዙ ነገር አጥፍተህ ብዙ ነገር ብለህ መጥተህ ቢያንስ ታውቃለህ ያለንን ነገር ታውቃለህ። አሁን ሁለታችን እንደሚያደርገን ነገር ሁለታችን ነገር እንዳለ ታውቃለህ፣ እና ቢያንስ ኦኬ እስከ መጨረሻ ልጠብቅ፣ እስኪ እስከምትወልድ ከዛ በኋላ እንትን እላለሁ ምናምን ብለህ መጠበቅ ነበረብህ ግን አልጠበቅክም። በንዴት ነው ሁሉን ነገር ያደረግከው፣ አውቃለሁ፣ እረዳለሁ። ሆን ልቀይም እንደዚህ፣ ግን ቢያንስ ትንሽ ብትጠብቅ፣ ትንሽ ብትታገስ፣ እንገናኝ ላውራህ እችል ነበር እኔ እንደመፈልግፈለግ እንደነበረ ነው የምነገር፣ ላውራህ በጣም ብዙ ፈልጌ ነበር ግን አልሆነም። ተመልሰሃል፣ በቃ እና በዚህ ጉዳይ እንድታስብበት እፈልጋለሁ። ይህን ቪዲዮ እንደምታዩ አውቃለሁ፣ በአንተ ስለመለቀውና ይህን ቪዲዮ አይተህ ግን መልስ እንድትመልስልኝ እፈልጋለሁ። ዝም እንድትለኝ አልፈልግም። እንዳልኩህ በስልክ በስልክ ብናወራ ደስ ይለኛል። በቃ በስልክ ደግሞ እኔን ማውራት ካልፈለግ ኦኬ እኔ መጀመሪያ አንተ ብዙ ነገር እያደረግኩኝ ከዚ ነጥብም ሳልቀበልህ በመቅረቴ ስልክም ላወራህ ዝግጁ ስላልሆን በነዚህ ሁሉ ነገሮች ስለተናደድክብኝ እረዳሃለሁ። ችግር የለም እስከሚያልፍለን በስልክ መሌና ለማውራት ትችላለህ፣ አንተ ከተመቸህ በቪዲዮም በዚህ በቻናል አንዳንድ ነገር እንድትለይ መልስ እንድትሰጠኝ በዚህ ጉዳይ ይፈልጋለሁ። አስብበት፣ በደንብ አስብበት እና እንደገና እንድትመጣ ፈልጋለሁ። በስነስርዓት እንድትመጣ ፈልጋለሁ። በእኔ ሁሉም ነገር እሸፍናለሁ፣ የነገርኩህ ነው። እንድንገናኝ ይፈልጋለሁ። ነህለለህ ነው የመጣሁት። ስላስቀየምኩ ነገሮች ሁሉ ይቅርታ እሱም ሳይሆን ቤተሰቦቹንም ሁለታችሁንም ይቅርታ። ያው ሌላ ነገር በሌላ ነገር አትዩብኝ፣ እኔ እንትን አይደለም። በሌላ ነገር አይደለም እሱ ላይ እንደዚህ እንትን ያልኩት ልወስን የቻልኩት ምናምን እኔ እና እሱ እናቃለን። እሱ ሲመጣ እሱ አስረዳዋለሁ። እና ከቻልክ ይህ ቪዲዮ ሁኔታ መልስ ንሰጠኝ እፈልጋለሁ ወይ እናንተ ታስብበት፣ ሁሉም ነገር እናንተ እንድታወሩ ትፈልጋለሁ። ውስጡ አሁን ላይ ያለበት ነገር ይገባኛል፣ ያው ንዴት ላይ ነው። እዚህ ድረስ መጥቶ ለፍቶ ሳያገኘኝ ስለተመለሰ አሁን ላይ እንኳን ስልክ ቪዲዮም ላይመልስልኝም ይችላል። ስለዚህ በቃ ጓደኞቹ ከቻላችሁ እንድታወሩት እንድታናቅሩት ትፈልጋለሁ ወይ ሁሉ ነገር ነው የምችል እና እንዲመጣ እኔ መምጣት ብችል እውነት፣ እኔ መምጣት ብችል እመጣ ነበር ችግር የለውም። እመጣ ነበር ግን መምጣት አልችልም። አሁን ላይ መምጣት አልችልም። ትንሽ ቀናቶች ነው የቀርበኝ። ችል እመጣ ነበር እና ከቻልክ ይሄን ነገር እንድትመልስ መልስ እንድትሰጠኝ እፈልጋለሁ። ይሄን ለማለት ነው የመጣሁት። እና በድጋሚ ይቅርታ እና ቤተሰቦቹ ይቅርታ፣ አንተን ይቅርታ። እና አመሰግናለሁ። በጣም እወድሃለሁ። እና በቃ መልካም ጊዜ ሆንላችሁ ለቤተሰቦችም ለንተም። ደሞ ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣ ለማታ ደሞ ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዘታ ደሞ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያሉ ደሞ ደሞ እስኪ ነገራቸው ሲታበድ አይደሎ የሚረሳ ሁሉ ደሞ ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለሁ ደሞ ደሞ አገኘ ሂመስል የደረቀ መሬት አፈር ጭራነ